የከበረ ሰላምታችን በያላችሁበት ድረስ፣ አይቲቪ ላይ ነው ያላችሁት። ሰበር ዜና አለ። አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፍ ያለው በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድኅን አዲስ አበባ ውስጥ ከነመኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል በቁጥጥር ስር ውሏል። ሙዚቀኛው አንዱ አለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ በእስር ቤት የቆየው ድምፃዊው ዛሬ አመሻሽ ከእስር መፈታቱ ተሰምቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ ም ለሌት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ በተሰኘ ህንፃ አምስተኛ ፎቅ በረንዳ ላይ መውደቋ ለህልፈት ምክንያት መሆኑ ይታወቃል። ይህንንም ተከትሎ እጩኛዋ ሙዚቀኛ አንዱ አለም ጎሳ በቀነኒ ሞት ተጠርጥሮ ከአራት ወር የእስር ቆይታ በኋላ ዛሬ አመሻሹን ከእስር ተፈቷል። በምዕራብ ሀረርጌ ዞን ዳሮ ላቡ ወረዳ በሚጮታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኩ ያስረዳል። በ2011 ዓ ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያም በኋላ በኦሮሚያ ውሃ እና ኢንጂነሪንግ ቢሮ ለተወሰኑ ጊዜያቶችም ሰርታለች። ቀነኒ በሞዴሊንግ በማስታወቂያ ና በመዝናኛ ስራዎች ትታወቅ ነበር። አትሌት ገለቴ ቡርቃ የደረሰባትን በደል በሚዲያ ወጥታ ለማህበረሰቡ ካሳወቀችና ፍትህ ከጠየቀች ጊዜ አንስቶ በተለያዩ ሰዓትና ጊዜያቶች የተለያዩ አዳዲስ መረጃዎች እየተሰሙ ይገኛሉ። ከነዚህም ጋር ተያይዞ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ወቅታዊ ሁኔታ ላይ የራሱን አቋም እንዲሁም መግለጫ ይዞ መውጣቱ ይታወሳል። በዚሁ መግለጫ ላይ የፌዴሬሽኑ ምክትል ፕሬዚዳንት አትሌት መሰረት ደፋር ባስተላለፈችው ሀሳብ ላይ ብዙዎች ቅሬታቸውን እንደሚሆን ሲገልጹ ተሰምቷል። ምክትል ፕሬዚዳንቷ አትሌት መሰረት ደፋር በመግለጫው ላይ እንዲህ ትላለች። በሀገራችን ድምጻቸው ያልተሰማ ግን በደል የደረሰባቸው ክህደትና ጥቃት የተፈጸመባቸው ብዙ ገለቴዎች አሉ። ገለቴ የደረሰባትን በደል ግማሹን እንኳን አላወራችም። ገለቴ ከኛ ባልተናነሰ ሀገሯን ማስጠራቷ ማንም ሊደብቀው የማይችል ሀቅ ነው። ስትል ተናግራለች። የገለቴን ታሪክ በቅርበት ስለማውቀው ግማሹን እንኳን ስለበደሏ አውሮታለች ብዬ አላስብም። እኔ የሚያመኝ የገለቴ ንብረት ማጣት ብቻ አይደለም፣ ግን ሁሌም የማዝ ነው። ገለቴ አንድ ልጅ እንኳን የላትም። ለመውለድ እንደምትፈልግ አውቃለሁ። ነገር ግን ከ2010 ዓ.ም ጀምሮ የገጠማት ችግር ለመፍታት በፍርድ ቤት ስትመላለስ ነው ያሳለፈችው፣ ስትል ጉዳቷን በዚህ መልክ አስከፊ ነው ስትል አትሌት መሰረት ደፋር ተናግራለች። በዚህም ንግግሯ ብዙዎች ቅሬታቸውን እየገለጹ ይገኛሉ። ከዚሁ ጋር በተያያዘ ፋስት መረጃ አመሻሹን ይዞት በወጣው መረጃ የአትሌት ገለቴ የቀድሞ ባለቤት ታደለ ገብረመድኅን በሰይፉ ሾው ላይ በቅርቡ ቀርቦ ምላሽ እንደሚሰጥ መረጃ ይዞ ወጥቷል። ይህንኑ መልእክት ተከትሎ ብዕረኛው የፌስቡክ አርበኛ ቴድሮስ ተክለ አረጋይ ለፕሮግራሙ አዘጋጅ ለወዳጁ ሰይፉ ፋንታውን ይሄን መልእክት አስተላልፏል። ይህ ቃለ መጠይቅ አዝናኝ እንዲሆን አይጠበቅም ብዬ አምናለሁ። እንደ ሌላ ጊዜ ጥያቄዎቹን ሳይጽፍና ሳያደራጅ ባይገባ፣ ምላሹ ብዙ ሕዝብ የሚያየው ስለሚሆን ከማዝናናቱ ቅነስ፣ ከቁም ነገሩ ጨምር፣ በመረጃ ዳብር ያሉ እንዲሆኑ ይጠበቃል ለማንኛውም የባልየው ቃለ መጠይቅ በአግባቡ እስከተሰራ ድረስ የባለቤትየውን ድምፅ መስማት ጠቃሚ የሚሆን ይሆናል በሚል ቃለ መጠይቁ ሊደረግ የሚገባውን ጥንቃቄ ትኩረትና፣ ከዚህ ቀደም ሳይፉ በሚሰራቸው ሾዎች ላይ ከቁም ነገር ይልቅ ቀልድ፣ ከዝግጅት ይልቅ እንደመጣለት ሀሳቦችን ወይም ደግሞ ጥያቄዎችን ይዞ ይወጣል የሚል አንድምታ ያላቸው ሀሳቦችን በብዕሩ ከትቦ አልፏል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ቁጥጥር ስር ከዋለ በኋላ ፍርድ ቤት በዋስ እንዲለቀቅ ቢፈቅድም በእስር ላይ እንደሚገኝ ተገልጿል። ባለፈው እሁድ አዲስ አበባ ጊዮን ሆቴል ቅጥር ግቤ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም መጀመሪያ እስጢፋኖስ አካባቢ የሚገኝ የፖሊስ መምሪያ፣ ቀጥሎም ቄራ አካባቢ ወደሚገኝ የፖሊስ መምሪያ ውስጥ በእስር ላይ ቆይቷል። ዛሬ ማክሰኞ በአዲስ አበባ ከተማ የመጀመሪያ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15 ሺህ ብር ዋስ እንዲፈታ ተወስኖ ገንዘብ ከተከፈለ በኋላ እንዳልተፈታ ተገልጿል። ፖሊስ ይግባኝ እንደሚጠይቅ ቢገልጽም በተገቢው መንገድ ሲገድ፣ ይግባኙ አልቀረበም ተብሏል። ተስፋለም ፍርድ ቤት ቀርቦ በዋስ እንዲፈታ ትእዛዝ በተሰጠበት ደብዳቤ ላይ ሐሰተኛ መረጃ በማሰራጨት ተጠርጥሮ መያዙን ተጠቅሷል። ጠበቃው አቶ ቤተ ማርያም አለማየሁ ጋዜጠኛው ሰኔ 1 2017 ዓ ም ጊዮን ሆቴል በስልክ እያወራ ሳለ በደህንነት አካላት በቁጥጥር ስር መዋሉን ለቢቢሲ ገልጿል። ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴን ጀኔራል ገብረ እግዚአብሔር በየነ ወዲያጥሩ ከፓርቲ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናግረዋል። ከቢቢሲ ትግረኛ ጋር ባደረጉት ቃል ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር ከትግራይ ሰራዊት አመራሮች ጋር የተለያዩ የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን አሳውቀዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙት ተቃውሞው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ነበሩ።